ሰላም የእግዚአብሔር ቤተሰቦች፣ ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የቅዱስ ሲኖዶስ የ2017 ዓ.ም የርክበ ካህናት ምላተ ጉባኤ የመክፈቻ ጸሎት ተካሄደ። በዓመት ሁለት ጊዜ የሚካሄደው የቅዱስ ሲኖዶስ ምላተ ጉባኤ የርክበ ካህናት ምላተ ጉባኤውን ሊያካሄድ በዛሬው ዕለት የመክፈቻ የጸሎት መርሃ ግብሩን በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም አከናውኗል። ምላተ ጉባኤው በነገ ዕለት በቅዱስነታቸው የመክፈቻ ንግግር እንደሚጀመርም ይጠበቃል። ከምእመናን በሚነሱ የአገልግሎት ጥያቄዎች ላይ ትኩረቱን ያደረገ የምክክር ጉባኤ ተካሄደም። በአዲስ አበባ ሀገረ ስብከት በመንፈሳዊ አገልግሎት ዙሪያ ከምእመናን በሚነሱ የአገልግሎት ጥያቄዎች ላይ የምክክር ጉባኤ አካሂዷል። በምክክር ጉባኤው የመንፈሳዊ አገልግሎትና አሰጣጡን በተመለከተ የመነሻ ጥናታዊ ጽሑፍ የቀረበ ሲሆን በቀረበው ጥናት መሰረት የጥምቀተ ክርስትና አገልግሎትን በተመለከተ ውይይት ተደርጓል። በተጨማሪም የቀብር አፈጻጸም አገልግሎትን በተመለከተ ውይይት ያደረገው ጉባኤው የጠበልና የቅባ ቅዱስ አገልግሎትን በተመለከተም ተወያይቷል። ጉባኤው በተለያዩ ርዕሰ ጉዳዮች ላይ የተወያየ ሲሆን የስርዓተ ተክሊል አገልግሎትን በተመለከተም ውይይት ያደረገው ጉባኤው የተነሱ ጉዳዮች አንገብጋቢና በአገልግሎት አሰጣጣቸው ላይም ስር የሰደደ ክፍተት የሚስተዋልባቸው መሆናቸውን ጠቅሷል። መረጃው የአዲስ አበባ ሀገረ ስብከት ሚዲያ ነው። የምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳም ያስገነባው የሕክምና ማዕከል ተመረቀም። በምስራቅ ጉራጌ ሀገረ ስብከት በምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳም ከ80 ሚሊየን ብር በላይ ወጪ በማድረግ የተገነባው የሕክምና ማዕከል መመረቁ ተገልጿል። የሕክምና ማዕከሉ መመረቅ ገዳማውያኑና የአካባቢው ማህበረሰብ የተሻለ የሕክምና አገልግሎት ለማግኘት እንደሚያስችላቸው የገለጹት የሕክምና ማዕከሉ የቦርድ ሰብሳቢ ዶክተር ይድነቃቸው ገብረ መስቀል የነበረውን እንግልት በማስቀረት ረገድ የቀዶ ሕክምና አገልግሎትን ጨምሮ ሌሎች አገልግሎቶችን በተመጣጣኝ ዋጋ ለመስጠት እንደሚያስችልም ገልጸዋል። በቀጣይ ገዳማውያኑ በሚሰሯቸው የልማት ስራዎች ላይ ልናግዛቸው ይገባል። ያሉት የቡኢ ከተማ አስተዳደር ከንቲባ አቶ በለጠ ጫካ በበኩላቸው ገዳሙ ከመንፈሳዊ አገልግሎት ባሻገር በማህበራዊ ዘርፍ በመሳተፍ እያበረከተ ያለው አስተዋፅኦ ጉልህ መሆኑን ጠቅሰዋል። መረጃው የቡኢ ከተማ አስተዳደር የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። በቡግና ወረዳ ከ18 ሚሊዮን ብር በላይ የሚገመት ሰብአዊ ድጋፍ ተደረገም። በሰሜን ወሎ ሀገረ ስብከት በቡግና ወረዳ በድርቅ ለተጎዱ አምስት ቀበሌዎች ከ18 ሚሊዮን ብር በላይ የሚገመት ሰብአዊ ድጋፍ መደረጉ ተገልጿል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማትና ክርስቲያናዊ ተራዶ ኮሚሽን የተደረገው ድጋፉ ለ4330 ወገኖች የተደረገ ሲሆን ኮሚሽኑ ለአራት ወራት የሚቆይ ጊዜያዊ የሕይወት አደን ሰብአዊ ድጋፍ መስጠት እንደጀመረም ተገልጿል። ድርቁ በተለይም በእናቶችና ሕፃናት ላይ የከፋ ጉዳት ማስከተሉን የገለጹት ድጋፍ የተደረገላቸው ወገኖች በበኩላቸው ለተደረገላቸው የሕይወት አድን ድጋፍ አመስግነው መንግስት የግብርና ግብዓቶችን በወቅቱ እንዲያቀርብላቸውም ጥሪ አቅርበዋል። መረጃው የሰሜን ወሎ ሀገረ ስብከት ነው። የደብረ ፀሐይ ቁስቋም ማርያም ቤተ ክርስቲያን 12 የቅኔ መምህራንን አስመረቀም። በማዕከላዊ ጎንደር ሀገረ ስብከት የደብረ ፀሐይ ቁስቋም ማርያም ቤተ ክርስቲያን የቅኔ ምስክር ጉባኤ ቤት ሲያስተምራቸው የቆዩ 12 የቅኔ መምህራንን አስመርቋል። ጉባኤ ቤቱ ከ300 በላይ ደቀ መዛሙርት ያለው ሲሆን በጉባኤ ቤቱ የግቢ ጉባኤ ተማሪዎችም እንደሚገኙ ተጠቁሟል። በትምህርት ቆይታቸው በጉባኤ ቤቱ ተግዳሮቶችን እንዳሳለፉ የገለጹት ተመራቂ መምህራን የሰር ከህብስት ጥረትና ለጉባኤ ቤቱ ከዚህ ቀደም በበጎ አድራጊዎች ተሰጥቶ የነበረው ቤተ መጻሕፍት ክፍት ባለመሆኑ የመጽሐፍ ችግር እንደገጠማቸውም ገልጸዋል። ለወደፊቱ ለጉባኤ ቤቱ አስፈላጊውን ሁሉ ድጋፍ ለማድረግ ዝግጁ መሆናቸውን የገለጹት የቤተ ክርስቲያኒቱ አስተዳዳሪ መላከ ፀሐይ ቆሞስ አባ ገብረ መስቀል በቀጣይ ለጉባኤ ቤቱ ቤተ መጽሐፍትም እንደሚከፈት አሳውቀዋል። መረጃው በማኅበረ ቅዱሳን የጎንደር ማዕከል ሚዲያ ክፍል ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ከቀሪ ጣቢያችን መሰናዶዎች ጋር መልካም ቆይታም።